በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ድና የተከበራችሁ የልልፋጃ ቴ ቤተሰቦች እንዴት ናችሁ? አልሐምዱላ ሰላም ነኝ። ዛሬ ደስ በሚል በቪዲዮ መጥቼላችኋለሁ። ደስ የሚል ቦታ እያየን አብረን እንቆይ። ጋንዳና መጣችሁ ብያለሁ። ላይክ ሼር ማድረግ አትርሱ። አብረን እንቆይ። መልካም ቆይታ። ዛሬ ደስ የሚል ቦታ እያየን ሞልዬ ጎብኘን። እስኪ አብረን አንዳንድ ነገሮችን እናያለን። ቤዝን ይላ በፍጡር መማል በፍጡር መማል በሀገራችን በሰፊው የተንሰራፋ ሺርክ ነው። አላህ በፈለገው ይምላል፣ ለፍጡር ግን በነቢያትም በመላእክቶችም በደጋጎችም በወላጆችም በየትኛውም ፍጡር መማል አይፈቅድለትም። ከሺርክ ነው የሚመደበው። ማስረጃውም ነቢዩ ሰለላሁ አለይሂ ወሰለም እንዲህ ማለታቸው ነው። ከአላህ ሌላ ባለ ነገር የማለ? ከአላህ ሌላ ባለ ነገር የሚመል የሚማል መሐላ ሁሉ ሽርክ ነው። ሶሒሕ ሀዲሱ ሶሒሕ ነው። ከመሆኑም ጋር ከመሆኑም ጋር ግን ባለማወቅ ወይም ሸልተኛ በመሆን ይህንን ማስጠንቀቂያ የሚጠርሱ የሚጥሱ ሰዎች አሉ። ለምሳሌ ያህል አንደኛ አባቴን እናቴን ትሙት እያሉ የሚምሉ አሉ ነቢዩ ሰለላሁ ዓለይህ ወሰለም እንዲህ ብለዋል፤ አላ ኢነላሃ የንሃኩም አንታህሊፉ ቢአባኢኩም መን ካን ሀሊፈን ፈልያህሊፍ ቢላሂ አውሊያ ሱሙት። አዋጅ አላህ በአባቶቻችሁ እንዳትምሉ ይከለክላችኋል። የሚምል በዓልላህ ይማል፣ ያለ በለዛም ዝም ይበል። አልቡኻሪ ሙስሊም ዘግበውታል። ሁለተኛ ሽሆቹን ሽህ ገሌን

ቢምል ማለት ነው፣ አደጋ ላይ ወድቋል አሉ። በመሲህ የማለ አደጋ ላይ ወድቋል። መሲህ ከአባቶቻችሁ የበለጠ ከመሆኑ ከመሆኑ ጋር ሙሰነፍ ኢብኑ ኢብኒ አቢ ሸባህ ዘግበውታል። ሶስተኛ እንዴ ካደረግኩኝ እንዴ ካደረግኩኝ እንዴ ክርስቲያን ነኝ እያለ የሚምል አለ ነቢያችን ሰለላሁ ዐለይሂ ወሰለም ግን ከኢስላም ውጭ ባለ ሃይማኖት መሐላ የማለ ለምሳሌ ይህን ካደረኩኝ እኔ ክርስቲያን ነኝ ያለ እንዳለው ሆኗል፣ ከኢስላም ወጥቷል ይላሉ። አልቡኻሪ ሙስሊም ዘግበውታል። አራተኛ አራተኛ በቀብር በአፈር በድንጋይ የሚምሉ ሰዎች አሉ። በአካባቢያቸው በሚገኙ የሚፈሩ የሚፈሩ ቦታዎች የሚማሉ አሉ፣ የሚምሉም አሉ። በኢስላም እንኳን በሌላ ቦታ አፈር በመካና በመድናም አፈር መማል አይቻልም። ሌላው ቀርቶ ነቢያችን ሰለላሁ ዐለይሂ ወሰለም በካዕባ መማልን እንኳ ከልክለዋል። ሶሒሑ ሶሒሑን ንሳኢ ዘግበውታል። ያኔ በከዓባ የሆንብኝ አይባል በከዓባ ወረበል ከዓባ በከዓባ ጌታ የሆንብኝ። አምስተኛ ነቢን እያሉ ነቢን እያሉ የሚምሉም አሉ። አንዳንዶች ከነሷራዎች በመኮረጅ ማርያምን ይላሉ። በዶሬህ በመቃብር የሚምሉም ብዙ ናቸው።

ያለ አግባብ ሰዎች ለአላህ ቢጤዎች ወይም አቻዎች አድርገው በሚይዟቸው ነገሮችም አትማሉ፣ በአላህ እንጂ አትማሉ፣ እውነተኞች ሆናችሁ እንጂ አትማሉ ይላሉ። ሶሒሁል ጃሚዕ ስድስተኛ የልጅነቴ አባቴ ይጥፋኝ፣ የልጅነቴ አባባ ይርግፍ አላቅም አባባይ እርገብ፣ ከፊትህ ይነጥለኝ፣ የእናቴን አጥንት ከፊትህ ይንሳኝ፣ የእናቴን ቀን ይስጠኝ እያሉ የሚምሉ ሞልተዋል። ድንጋይ በእጁ በመምታት ጠመንጃ በመረመድ ጠመንጃ በመራመድ ቆቲ አባ የአላህ እንዲህ የሚያደርግ ለማንበብ ራሱ አስቸግራ እንኳን ለመተግበር የአበ ጋር ብትር በመራመድ የሚልም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ይህን ግን ይህን ብለዋል። መን ሐለፈ ቢላሂ ፈቀድ ከፈር አው አሽረክ ከአላህ ሌላ ባለ የማለ በእርግጥም ክዷል ወይም አጋርቷል። ሩዋ ሩዋ ሩዋ ከዚህ እዚህም እዚያም እንደዋዛ የምንሰማቸው ወጣ ወጣ ያሉ መሐላዎች አደጋቸው ምን ያክል የከፋ እንደሆነ ከሱሃቦች ንግግር መረዳት እንችላለን። አብዱላህ ኢብኑ መስዑድ ረዲየላሁ አንሁ እንዲህ ይላል ለአን ሐልፈ ቢላሂ ሀብሊ መን አሐልፍ ቢገይሪላሂ እውነት

ብዬ እውነት ከምናገር መቶ ጊዜ በአላህ እየማልኩ በወንጀል እመርጣለሁ። ሸርሑ ሙስሊም ነወዊ። ሱብሓነላህ! ሽርክ ምን ያክል አደገኛ ጥፋት ሊሆን ነው እንዲህ አይነት አስፈሪ ነገር የሚናገሩት? ስለዚህ ነቢያችን ሰለላሁ ሰለም አደራ መጠበቅ ይገባናል። የነቢያችን ሰለላሁ ዓለይሂ ወሰለም አደራ መጠበቅ ይገባናል። ፈመን ካነ ያሕሊፍ ፈልያሕሊፍ ቢላሂ አው ልየስሙት። የሚምል የሆነ ሰው በአላህ ይማል፣ ካልሆነ ዝም ይበል። አቡ ቡኻሪ አቡል ቡኻሪ ሙስሊም ዘግቦታል። እውነታውን ከተረዳ በኋላ ምላሱ ለምዶበት የተቸገረ ሰው ለማስተካከል ትኩረት ሰጥቶ ቤተር ይገባሃል ሰንታች ከምደግቦት የተከበራቸው ተከታታዮች እንዴት ናችሁ? እስካሁን ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። ደስ የሚል ቆይታ እንደሆነ ተስፋ አደርጋለሁኝ። ከነበርኩት ሁላችንም የተወሰነ ትምህርት እንደምንይዝ እኛ ባንል እንኳን ሌሎች ሲሉ እንሰማለን፣ እና ሌሎች ሲሉ ዝም ማለት እንደሌለብን መንከር ማስታወስ አለብን ማለት ነው። ያው እዚያ ቦታ ላይ ይህን እያየን እንዴት ነው ቦታ ደስ ይላል። ሁላችሁንም አመሰግናለሁ እያላችሁ አላህ ይጠብቃችሁ። አንዳንድ ጊዜ እንደዚህ አይነት ቦታ ባትሄዱ ማየቱ ራሱ ጥሩ ነው። መልካም ነው እያስባለሁኝ ቪዲዮ ብቻ እንዲሁ በሳይለንት ከመላክ ወይም ደግሞ የማይሆን ነገር ከማውራት አንዳንዴ ጠቃሚ የሆነ ለእኔም ለእናንተም እንደዚህ ጽሑፍ ነገር ነው ብናደርግ ቪዲዮ ስንለቅ ሁላችሁንም መልካም ነው ብዬ አስባለሁኝ። አንድ ሰው ስራ እየሰራ ሊያዳምጥ ይችላል። ከዛ ከላካችሁት ነገር ሁሉንም ባይዝም አንድ ነገር ሊይዝ ይችላል እና ያ ነገር ደግሞ አንድ ነገር ናወቁ አንድ ነገር ነው ያዙ ማለት ደግሞ ትልቅ ነገር ነው። የተገበረበት ሰው ማለት ነው። ናብ ሽሮ በርቱ በድዋን ንበሳሳ ደስ የሚል ቆይታ ነበረ። ደስ የሚል ቦታ ነው። አንዳንዴ እንደዚያ አይነት ቦታ ስትሄዱ በእርግጥ ወድ ነው የሚገዛ ሁላ ብዙ እንዘኛዎቻቸው አረቦች ስለሚሆኑ እዚያ ቦታ የሚሄዱት ግን ሀታ የሆነ ስትሄዱ በአገዝ ማየቱ ራሱ ሁላችንም አመሰግናለሁ። አሰላሙ አለይኩም ረሕመቱላ ወበረካቱ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳቲ ስሪ።